የ2018 ሪሚዲያል ተማሪዎች ትንሽ አንድ ዘጠኝ ምናምን ደቂቃ የሚወስድ ቪዲዮ ነው ይዣላቸው የመጣሁት። አጠቃላይ ያለውን ስለ ሪሚዲያል ስታሳልፉ እየተማራችሁ ምን ምን ነገሮችን እያደረጋችሁ እንደምትቆዩ ዘርዘር ያሉ ነገሮችን እነግራችኋለሁ። ግን ከዛ በፊት ሪሚዲያል ግቢ ማስተካከል ይቻላል አይቻልም የሚለው ነገር ባለፉት ዓመታት ሲደረግ የነበረው ሪሚዲያል ተማሪዎችም የግቢ ምርጫ ማስተካከል ይችላሉ። ስለዚህ እናንተም ተስተካክላላችሁ ብዬ ተስፋ አደርጋለሁ። ሌላው ደግሞ ወደ ግቢ የምትገቡበት ቀን እስከ ዳር ውስጥ ባለው ጊዜ ትገባላችሁ። አሁን ለምሳሌ ፍሬሽማን እየተጠሩ ነው፣ ሐዋሳና አረማያ እንድጠሩ ታውቃላችሁ። ስለዚህ ያንን ነገር ከግምት በማስገባት የእናንተ የምትጠሩበት ጊዜ ሩቅ አይሆንም ማለት ነው። ስለዚህ ወደ ዛሬው ነገር ስገባ ምንድን ነው እስቲ ሬሚዲያልን ብዙ ነገሮችን የአንድ ሰባት ነገሮችን ሰባት ለእናንተ የሚጠቅሙ ነገሮችን ነው የምናነሳው። የመጀመሪያው ስለ ሪሚዲያል እስከ ዛሬ የነበረውን ከ2014 ጀምሮ ወይም ደግሞ ከ2015 ጀምሮ ምን ያህል ተማሪ ነው የተቀበለው፣ ዩኒቨርሲቲዎች ምን ያህል ተማሪ ናቸው ወደ ሪሚዲያ ላይ ገቡት፣ በመንግስትም በግልም ማለት ነው በአጠቃላይ። ሁለተኛ ደግሞ የምትማሯቸው ነገሮች ምንድን ናቸው፣ ምን ምን እንማራለን። ያው ምን ምን እንማራለን የሚለው ሰብጀክት ነው የሁሉም ሰው ጥያቄ የሆነው ደግሞ ኢኮኖሚክስ ይኖራሉ። የሚለውም ስለዛ ነገር ይነግራችኋሉ። ሌላው ደግሞ በሶስተኛ ደረጃ የት እንማራለን ስለሚለው ነው። እሱንም የምነግራችሁናል። ያው አራተኛው ነገር ደግሞ ቆይታ በዩኒቨርሲቲ ወይም ደግሞ በትምህርት ላይ በሬሜዲያል ትምህርት ላይ ለስንት ወራቶች ትቆያላችሁ የሚለውን ነው። ሶስተኛው ሀየን አምስተኛው ደግሞ ወይም ደግሞ አራተኛውን ከምን እንማራለን ነው። ያው ከመጽሐፍ ነው ከዘጠኝ እስከ አስራ ሁለት ያለው ሙሉ ነገር ማንበብ ይጠበቅብናል ወይስ ምናምን የሚለውን ነገር እሱን የምነግራችሁ ይሆናል። ሌላው ደግሞ ውጤት እንዴት ይያዛል የሚለው ነው። ሁሉም ሰው ይህ ነገር አሳሳቢ ነው፣ ምክንያቱም ከዚህ በፊት የነበረው ከሰባ ከሰላሳ ከመቶ ፐርሰንት የሚባሉ ነገሮች አሉ። እሱን ነግራችኋለሁ ማለት ነው። ሌላው ደግሞ ሁላችሁም በደንብ ልታውቁት የሚገባ በመጨረሻ ለሁላችሁም ወሳኝ የሆነውን ነገር በቪዲዮ መጨረሻ የምነግራችሁ ይሆናል። እስከ መጨረሻው መከታተላችሁን ይኖርባችኋል ማለት ነው። ስለዚህ መጀመሪያ ሪሚዲያል ዘርዘር ያለውን መረጃ ልንገራችሁ። አስራ ሁለተኛ ክፍል የተፈተኑት ከነዚ ውስጥ ምን ያህል ተማሪ ሪሜዲያል ተፈተነ የሚለውን ነገር የምነግራችሁ ሆናል ማለት ነው። ስለዚህ በ2014 ወደ 599 ሺህ ተማሪዎች ነበሩ። ሬሜዲያል የተሰጠው ወደ 143 ሺህ ተማሪ ነው። ከዛም 99 ሺህ 560 ተማሪ ነው ያለፈው። በፐርሰንት ሲሰላ ወደ 63 ፐርሰንት ተማሪዎች አልፈዋል ማለት ነው 2016 ላይ ወደ 684000 ወይም ደግሞ ይሄ እንደ ሳምፕል ነው። የሁሉንም ዓመተ ምሕረት አልነግራችሁም። 117000 ሬሚዲያል አልፏል ማለት ነው የምነግራችሁ 150 መቶ ወደ ከ150 ሺህ በላይ ነው ሬሚዲያል የገባው ተማሪ። ይህ ስላችሁ በግልም በመንግስትም ነው በመንግስት ብቻ ሳይሆን ማለት ነው። ያለፉት ደግሞ ወደ 117000 ተማሪዎች ናቸው ማለት ወደ 78%። ስለዚህ በ2017 ደግሞ ወደ 123000 ነው የተሰጠው ከዛ ውስጥም ደግሞ አልፈዋል ማለት ነው። ብዙ ተማሪ አልፈዋል ማለት ነው። እሺ በዚህ አመት ደግሞ የትምህርት ሚኒስቴር ያለው በዚህ ዓመት በ2017 ዓ ም ማለት ነው የተፈተኑት ወደ 585 ሺህ ተማሪዎች ተፈትነዋል። 12ተኛ ክፍል ወደ 123 ሺህ ተማሪዎች ይሰጣል ተብሎ ይጠበቃል። ለሬሚዲያል ማለት ነው በመንግስትም በግልም ባለፈው እንደነገርኳቸው በመንግስት ከ80 ሺህ በላይ ሬሚዲያል ተማሪዎች ይማራሉ ማለት ነው የሚሆነበት ምክንያት የትምህርት ሚኒስቴር የሬሜዲያል ተማሪዎች ቁጥር እየቀነሰ ይሄዳል ቢልም ግን ከሰማንያ ሺህ በላይ ተማሪዎች በመንግስት ዩኒቨርሲቲ ገብተው ይማራሉ። ያም የሚሆነበት ምክንያት አብዛኛው ተማሪ ለማለፊያ ነጥብ የቀረበ ውጤት ስላመጣ ግዴታ ወደ ሬሜዲያል ይገባል ማለት ነው። እሺ ይህን ካልኳችሁ፣ ሁለተኛ ደግሞ ምን እንማራለን የሚለው ነው። ምን ምን እንማራለን፣ ስክሪን ላይ እንደምታዩት ምን ምን እንማራለን የሚል በሶሻል እና በናቹራል ነው። እንደሚታወቀው ሪሚዲያል የምትገቡት በሶሻል ላይ እንደ እንግሊሽ፣ ማትማቲክስ፣ ጂኦግራፊ፣ ሂስትሪ እና ኢኮኖሚክስ ነው። የአብዛኞቻችሁ ጥያቄ በዚህ ዓመት ኢኮኖሚክስ ይኖራሉ ነው። ባለፈው ዓመት ስላልነበረ አብዛኞቻችሁ ኢኮኖሚክስ እንዲኖር ትፈልጋላችሁ። ያው ውጤት ትንሽ ከፍ እንዲን ማለት ነው። ኢኮኖሚክስ በዚህ ዓመት ይሰጣል ለሪሚዲያል ተማሪዎች። ስለዚህ እንደ እንግሊሽ እንደ ማትማቲክስ፣ ጂኦግራፊ፣ ሂስትሪ እና ኢኮኖሚክስ ያሉ ትምህርቶችን በሶሻል ሳይንስ ትወስዳላችሁ ማለት ነው። በናቹራል ሳይንስ እንደተለመደው አምስት ነው ኢንግሊሽ ማትማቲክስ ባዮሎጂ ኬሚስትሪና ፊዚክስ ነው። ሁለቱም ላይ አፕቲቲዩድ የለም ማለት ነው። ስለዚህ የምትወስዳቸው ምን ምን እንወስዳለን የሚለው ነገር እነዚህ ናቸው ማለት ነው የሚጠቃለሉት፣ እንደ ኢንግሊሽ ማትማቲክስ ጂኦግራፊ ሂስትሪና ኢኮኖሚክስ በሶሻል በናችራል ደግሞ ኢንግሊሽ ማትማቲክስ ባዮሎጂ ኬሚስትሪና ፊዚክስ የመሳሰሉ ትምህርቶችን ትወስዳላችሁ ማለት ነው። ሌላው የት እንማራለን የሚለው ነው። ሌላው ጥያቄ የት እንማራለን የሚለው ነው። ስክሪን ላይ እንደምታዩት ያው ሬሜዲያል የሚሰጠው በመንግስት እና በግል ዩኒቨርሲቲዎች ነው። ስለዚህ ሬሜዲያል የማይሰጡ ግቢዎች እንዳሉ ታውቃላችሁ። እንደ አዲስ አበባ ዩኒቨርሲቲ ወይም እና ደግሞ ሁለቱ የሳይንስ እና ቴክኖሎጂ ዩኒቨርሲቲዎች ማለትም አዳማ ሳይንስ እና ቴክኖሎጂን እንደዚሁም ደግሞ አዲስ አበባ ሳይንስ እና ቴክኖሎጂ ዩኒቨርሲቲዎች አይሰጡም። እነሱ ሰጥተውም አያውቁም። ሐዋሳ ዩኒቨርሲቲ አንድ ጊዜ ብቻ ነው የሰጠው ሬሜዲያል የመጀመሪያ 2014 ላይ ወይም ደግሞ 2015 የገቡትን ሪሜዲያሎች ብቻ ነው ያስተማረው። ከዛ በኋላ ሐዋሳ ዩኒቨርሲቲ ሬሜዲያልን አላስተማረም። ስለዚህ ሐዋሳም አይኖርም። ከዛ ኮተቤ እሱም አይኖርም ማለት ነው። ኮተቤ የትምህርት ኮሌጅ አይኖርም ማለት ነው፣ ኮተቤ የትምህርት ዩኒቨርሲቲ የሚባለው። ሌላው በተጨማሪ ደግሞ ሬሜዲያል ፕሮግራም የሚሰጡ ተቋማት ዘንድሮ ታውቃላችሁ፣ ቴክኒክ እና ሙያ በሬሜዲያል ለተፈጥሮ ሳይንስ ተማሪዎች እንደሚያስተምር ተናግረዋል ማለት ነው። እዚህ በግል መማር ትችላላችሁ፣ በግል በተለያዩ ኮሌጆች ወይም ደግሞ በግል ዩኒቨርሲቲዎች እንደ አድማስ፣ እንደ ሪፍት ቫሊ። እንደ ዩኒቲ የመሳሰሉት ዩኒቨርስቲዎች ሪሜዲያልን ያስተምራሉ ማለት ነው። እሺ ሌላው አራተኛ ለምን ያህል ጊዜ ይቆያል ነው። ለምን ያህል ጊዜ ይቆያል የሚለው ከአራት እስከ ስድስት ወር ነው። ሪሜዲያል የሚቆየው ከአራት እስከ ስድስት ወር ነው። ስለዚህ በዛ ውስጥ ነው የምትማሩት ማለት ነው። አራት እስከ ስድስት ወር። ስለዚህ ሞጁል አለ። እሱ ላይ ያለው ነገር የሚታየው ከአራት ከስድስት ወር በላይ ወይም ስድስት ወር ነው የምትማሩት ማለት ነው። ሌላው ወሳኙ ነገር ምንድን ነው? ከምን እንማራለን ነው። ከምን እንማራለን ከምን እንማራለን ለሚለው ያው የታወቀ ነው፣ የብዙዎች ጥያቄ ነው። የምትማሩት ከሞጁል ብቻ ነው፣ ከሞጁል እና ሞጁል ብቻ። ሌላ የምትማሩበት ነገር የለም። ስለዚህ ከሞጁል ብቻ ስለሆነ የምትማሩት ሁላቸውም ትምህርት ሚኒስቴር ከሞጁል ውጪ ምንም አይወጣም ማለት። ስለዚህ ሞጁላችሁ ነው የምትዘጋጁት። ሞጁል እንደምታውቁት ሪቫይዝ የተደረጋለ በሱ ሞጁል ነው ማለት ነው የምትማሩት፣ በአዲሱ ሞጁል ማለት ነው። ግን ከፈለጋችሁ ደግሞ የድሮም ማየት ከፈለጋችሁ ሁለቱም አዲሱም የድሮም በቴሌግራም ቻናላችን አስቀምጠናል። የቻናላችን ሊንክ ደግሞ ዲስክሪፕሽን ላይ እናስቀምጥላችኋለሁ እዚህ ቪዲዮ ማለት ነው። ሌላው ውጤት እንዴት እያዛል ነው። የሁሉም ሰው ጥያቄ ውጤት እንዴት እያዛል ነው። ውጤት ከዚህ በፊት ባለፈው ዓመት ጀምሮ ነው የተቀየረው አያያዙ። ከባለፈው ዓመት በፊት ውጤት የሚያዘው ሰባ ሰላሳ የሚባል ነገር ነበረ። ሰባ ፐርሰንት ትምህርት ሚኒስቴር ራሱ የሚያዘጋጀው ሰላሳ ፐርሰንት ደግሞ ዩኒቨርሲቲዎች በተ- በተለያየ ነገር የሚይዙት ውጤት አለበት። በቴስት በኤግዛም በሆነ ሚድ ኤግዛም ነገር ወይም ደግሞ በአሳይመንት ምናምን የሚይዙት ነበረ። አሁን ግን ያተቀይሮ ከባለፈው ዓመት ጀምሮ መቶ ፐርሰንት ከማዕከል ወይም ደግሞ ትምህርት ሚኒስቴር የሚያዘጋጀው ነው ማለት ነው። እሺ ያው ውጤት እንግዲህ የሚያልፈው ተማሪ ከሀምሳ ፐርሰንት ያመጣ ነው። ከአምስት መቶ ነው የምትፈተኑት። ከአምስት መቶ ሁለት መቶ ሀምሳ ያመጣ ቀጥታ ገብቶ መማር ይችላል ማለት ነው። ስለዚህ ትምህርት ሚኒስቴር ባለፈው ዓመት እንዳስታወቀው ከሆነ ግቢዎች ከመቶ ፐርሰንት ቫሊዩ ቫሊዴሽን ይሰራሉ ማለትም ተከታታይ አሰስመንት ይኖራቸዋል። እንደ ኪዩዝ፣ እንደ ቴስት እና ፋይናል ኤግዛም ነገር ሚዲ ኤግዛም ይኖራቸዋል። ያ ግን የሚሆነው ተማሪው ምን ያህል ሪሜዲያል መፈተን ወይም ደግሞ ለናሽናል ሌቭሉ ፈተና ምን ያህል ብቁ ነው የሚለውን ለማየት እንጂ ቀጥታ እናንተን ወደ ፍሬሽ ማንነት አያስገባም። ስለዚህ የምትዘጋጁት በትምህርት ሚኒስቴር ለሚወጣው ጥያቄ ይሆናል ማለት ነው። ስለዚህ በመጨረሻ ነግራችኋለሁ ያልኩት ነገር ምንድ ነው? ሁላችሁም ልታውቁት ይገባል። አብዛኞቻችሁም ትጠይቁታላችሁ። ምንድ ነው ይሄ? አንደኛ በሬሜዲያል የተማራችሁት የምትቀጥሉት እዛው የተማራችሁበት ግቢ ነው በፍሬሽ ማንነት። ሬሜዲያል የተማራችሁበት ግቢ በፍሬሽ ማንነት ትቀጥላላችሁ። ሁለተኛ ደግሞ በመንግስት ዩኒቨርሲቲ ተምራችሁ፣ ለምሳሌ አንድ ዩኒቨርሲቲ ለምሳሌ ጅማ ዩኒቨርሲቲ ሬሜዲያል ከተማራችሁ ለፍሬሽማን በግላችሁ መማር ትችላላችሁ እንደ አድማስ ሊሆን ይችላል ሪፍት ሊሆን ይችላል ብቻ የትኛውም ዩኒቨርሲቲ ገብታችሁ ወደ ግል መቀየር ትችላላችሁ ሌላው ግን ከግል ወይም ደግሞ ከግል በግል ተምራችሁ በሆነ ዩኒቨርሲቲ አድማስ ተምራችሁ በፍሬሽማን ደግሞ ዩኒቲ ልማር ካላችሁ ያንንም መቀየር ትችላላችሁ መቀየር የማትችሉት ግን የግል ኮሌጅ ተምራችሁ ወይም ደግሞ የግል ከፍተኛ ትምህርት ተቋማት ተምራችሁ ወደ መንግስት መቀየር አትችሉም ስለዚህ ይሄን ማወቅ አለባችሁ ማንኛውም ተማሪ በግል ተምሮ ወደ መንግስት መቀየር አይችልም ማለት ነው። የዚህ ከመንግስት ወደ ግል ይቻላል፣ ከግል ግን ወደ መንግስት አይቻልም ማለት ነው። ስለዚህ ይህም ቪዲዮ ጠቃሚ ስለሆነ ለሁሉም ሰው ለሪሚዲያል ተማሪ ሼር አድርጉላቸው።